ብድር በምድር ያልተንዛዛ አጥር መጠን ያለ በቀል ሀይሚዬ ከዚህ መማር አለብሽ። በእርግጥ ሀይሚዬ ስትጨነቅ በጣም አሳዝናኛለች፣ ግን አጭርና አስተማሪ ሀይሚ ከሰራችው አንጻር የዛሬው ቆንጆ ነው። በመካከላቸው ክፍተት እንዳይፈጠርና ሌላ ሶስተኛ ወገን እንዳይገባ ሁሌም እንደዛ ጠር አድርጋችሁ ብሰሩ ምርጥዬ ነው። ቤተሰቦች የዛሬ እንግዲህ ቡራ ሀይሚዬን አግኝቷታል በሰፊው ማለት ነው። እኛና መጀመሪያ ላይ ግን እንደሰማችሁት ቡራ ሲናገር ሀይሚ ባደረገችው ፕራንክ ማለት ነው ስቲል እስካሁን ውስጡ የሆነ ነገር ተንጠልጥሎበት ሄዷል። ምክንያቱም እንግዲህ ከዚህ በኋላ ፓስፖርቱ አለ ሀይሚ፣ መመለስ አለብኝ። እኔ እንደዚህ እንደወስን ያደረገኝ ሀይሚዬን በጣም ስለምወዳ ስለምሳሳላት፣ የምወዳቸውና የምሳሳላቸው ሰዎች እንደኔ እንደ ራሴ የምወዳቸው ሰዎች ያልሆነ ውሳኔ ሲወስኑ በጣም ውስጤ ይሰበራል፣ እጎዳለሁ፣ ቶሎም እወስናለሁ በማለት ማብራሪያ ሰጥቷል። ይሄን እንዲል ያደረገው ሀይሚዬ አሜሪካ ሄዳለሁ ስላለችው ብቻ አይደለም ገባችሁ? ልክ ሀይምዬ ይሄን ክፍተት ስፈጥር ወይንም ይሄን ፕራንክ በማዋቅም ባለማዋቅም ነው ሀይም ያደረገችው። አንደኛ ለሌላ ሰው ማለት ለመስጠት፣ ሁለተኛ ነገር ደግሞ የቡራን ስሜት ለማየት ነው። ነገር ግን ሌላ ሰዎች በመሀል ገብተዋል። ልክ ሀይምዬ እንደዚህ ስታደረገው በጣም ብዙ ሰዎች ቡራን ምን እያሉት ነበረ? ፓስፖርቷን የወሰድኸው ምቀኝነት ነው፣ እሷ እንዳያልፍላት ነው። ስለዚህ ሀይሚዬን እንወስዳታለን። በጣም ብዙ ሚሴጅ ውስጥ የሚጎዳ ልብ የሚሰብር ሚሴጅ ነበር ቡራ ጋር የሚደርሰው ና ያንን ያንን ነገር ሲያይ ነው ለውሳኔ እየቸኮልኩት ብሏል። ነገር ግን ቡራ በሚላክለት ሚሴጅ ስሜታዊ ቢሆንም በሀይሚዬ የሚጨክ ልብ እንደሌለ ሁላችሁም ታውቃላችሁ። ዛሬ የግድ ፓስፖርቷን ለሀይሚ መመለስ አለብኝ። ከዚህ በኋላ ማንም ሰው ሁላችሁም ብትሆኑ ካጠገባችሁ ለሰው መልካም ነገር ታደርጋላችሁ፣ ግን ያሰው መልሶ መልካ መልካም ነገር ያደርግልኛል ብላችሁ መጠበቅ የለባችሁም። ሁላችሁም የራሳችሁን ህይወት መኖር አለባችሁ፣ ብሎ ፓስፖርቷን ይዞ መጥቶ ነበር። ከዚ በፊት እንደሰማችሁት እንግዲህ ሀይሚን ሰርፕራይዝ ለማድረግ ዱባይ ልወስዳትኝ ትኬት ቆርጬ ነበር፣ ቀድጬዋለሁ ብሏል። ይህንን ያለበት ምክንያት ቤተሰቦች ሀይሚ በመጣችሁ ብራንክ በጣም ስለተበሳጨ፣ ምክንያቱም ያልጠበቀው ነገር ስለሆነ፣ ሲቀጥል ደግሞ በውስጥ በጣም ብዙ ሰዎች በሚሴጅ እያጨናነቁ ስለነበር፣ በዛ በጣም ተናዶና በሽቆ ሀይሚዬን ለማናደድ ለማብሸቅ ነው እንጂ ትኬቱ ሲጀመር አልተቆረጠም። ዛሬ አይታችሁ ከሆነ ፓስፖርቷን ይዞ መጥቷል። ሀይሚዬ በቃ ለመልስልሽ ነው ውሰጅ፣ ምናም ብሎ ሰጥቷት ከእንደ ገና ነው ወስዶ የቀማት። ለምን ትኬቱ አልተቀደደም? ሀይሚ ፓስፖርቴን ፓስፖርቴን እያለች ነበረ እንዳያቸዋት። አንተ ዱባይ ስትሄድ እኔም ደግሞ ትኬት ቆርጬ እመጣለሁ ተከታትዬ፣ አለህበት ድረስ አፈላልጌ በኤዱኬሽን እመጣለሁ እያለችው ነበረ። ሀይሚዬ ፓስፖርቴን ያለችበት ምክንያት ለራሷም ትኬት ለመቁረጥም ጨመረውኝና ግን ቡራ ትኬቱ እንዳልተቆረጠ ወይንም ሶሪ እንዳልተቀደደ ስላወቀ ስለሚያቅ ያው ለሱ ይምሰር ተቀደደ አላት፣ እንጂ እንዳልተቀደደ ያው ሁላችንም እናቃለንና ድጋሚ ሌላ ትኬት እንዳትቆርጥ ብሎ ፓስፖርቷን አልሰጣትም። መልሶ ነው የነጠቃቴን። ዛሬም ደግሞ ቤተሰቦች ሀይሚዬን ብራን ካርቋታል፣ በጣም እኔ መጀመሪያ ማለት ነው የቡራ ሴራ እንደሆነ ገብቶ ነበረ። ግን ሀይሚ እያሳዘነችኝ የኔ እናት ቁልጭ ቁልጭ እያለች ምን ማድረግ እንዳለባት ራሱ ግራ ገባት። ቡራን አይታችሁ ከሆነ ከውስጡ ነው ያናደደው። የሀይሚዬ ፕራንክ አሜሪካ ሄዳለሁ የሚለው ቃል ብቻ ሳይሆን በውስጥ የሚላክለት ሚሴች ተደራርቦ በጣም አናዶታል። እና አሁን ምን እያደረገ ነው? ሀይሚዬን ማብሸቅና ማናደድ ነው የያዘው ማለት ነው እና መጀመሪያ ላይ ልጁ መጥቶ ልክ ራት ሲል ማለት ነው የቡራ ሴራ ነው እያልኩ ነበር። ብቻ መጨረሻው ማየት አለብኝ እያልኩኝ ሳይ ቡራ ከአንዳንድ አንድ የያገዘው ነበረ ልጁን ማለት ነው። መጥቶ ራት ሀይሚዬ ልግ አብዝ ሲል ሀይሚዬ ያቀሃሉ ይመስለኛ ምናምን ስትል ቡራ በጣም የሆነ ሀርድ ሆነ። የበለጠ ማለት ነው ነገሩን እያቀጣጠለላት ነበረ። ሀይሚ በመሀል ምንትሆን እውነት ልጁን ማለት ነው እና እንዴት መተራትላለ ትላለብህንስ እንኳን መሳለ ቁርሳላለች። የጭንቀቷን ማለት ውስጧ ምን ማለት እንዳለባ ግራ ገባች። ቡራን በእንደዚህ አይነት አይታውም ሰምታውም አታውቅም። ገባችሁ፣ ፊሊንኩ ራሱ በጣም ይከብዳችኋል። እና እኛ ኮ ተጣልተን ምናምን ማለት በውስጣችን ተደባብረን አሁን ነው ሰላም ይሆኑ ምን ሆነህ ነው እያለች ልጁን ሁላ እየጠይቀችው ነበረ። ነገር ግን የቡራ ሴራ ነው። ቤተሰቦች የቡራ ነው ይሄን ነገር ያዘጋጀው። ዛሬ ሁለት አይነት ነው ፕራንክ ያደርጋት። አንደኛ በፓስፖርቷ፣ ሁለተኛ በዚህ ልጅ ምክንያት ማለት ነው ልጁ ልክ የተነገረው መቶ ቀጥ ለጥ ብሎ ሀይሚዬ በጣም አደንቅሻለሁ በጣም ወድሻለሁ። ስለዚህ እራት ልጋብዝሽ ሲላትኝ፣ እንዴ እንዴት ከሱ ጋር ሆኜ እራት ትለኛለ። በነገራችን ላይ እራት ማለት ነው የሆነ ሰው እራት ልጋብዛችሁ ሲል ሌላ ቦታ ነው አሚሯችሁ የሚወስዳችሁ ገባችሁ። በተለይ ደግሞ ለሴት ልጅ ከባድ ነው፣ ለወንድ ልጅ ቀላል ሊሆን ይችላል። ና እራት ልጋብዛችሁ፣ ልና ቁርስ ልድገማችሁ የሚል ነገር ስላለ በጣም ነው የደነገጠችው። ቡራ ደግሞ የበለጠ አቀጣጠለው፣ ለምን ያው እሱ ስለሆነ ሴራውን ያሴረው ምን ማድረግ እንዳለባት ምን መሆን እንዳለባት ራሱ ሀይሚዬ ግራን የገባትኝ እና የዛሬው አሪፍ ነው ያልሁበት ምክንያት እኔ ሀይሚ ያሳዝናኛለች። ይቅርታ አድርጉልኝ። ለምን በጣም ብዙ ጊዜ እሷ ፕራንክ ያደረገችው አሜሪካ ሊሄድ ነው ብላ ፕራንክ ያደረገችው ራሱ ዞሮ ዞሮ እሷ ነው እየጎዳት ያለው። እየጎዳ ስላችሁ አሁን ግልጽ ሆኖ ቡራ እስካልነገራት ድረስ የምታውቀው ምንድን ነው? ቡራ አሜሪካ ምን ሶሪ ዱባይ እንደሚሄድ እሷ ደግሞ ኢትዮጵያ እንደምትቀር፣ ፓስፖርቴን ስጠኝ ትኬት ልቁረጥ እንኳን ስትለው እሺ ብሎ ፓስፖርቷን አልሰጣትም። አንድ በሉ ሁለተኛ ደግሞ ቡራ በጣም ደብሮት ነበረ፣ ሲያወራት ሁላ የነበረው ምናምን በዛ በዛ ውስጧ ተጎድቷል። አንዳንድ ምስሎችን በቲክቶክ ላይ እንደዚሁም ደግሞ በቀን ውሎ ላይ ስቶሪ ላይ እያካፈለች እያጋራች ትገኛለች። ታውቃላችሁ አይደለ? ዛሬ ደግሞ ድጋሚ በዚህ ልጅ ፕራንክ ተደርጋ ልክ ከቡራ ጋር ሊያጣላት እንደሆነ ስታስብ በጣም ነው የደነገጣችሁ ቡራ ተከታትሏት ሲሄድ ምን ማድረግ እንዳለባት ራሱ ግራን የገባትኝና አሪፍ ነው ያልሁበት መንገድ ምንድን ነው? አጭር ስለሆነ ፕራንክ መዋልና ማደር የለበትም። ሲጀመር ፕራንክ ሲባል እኮ ወደዛ ነው። ፕራንክ ታደርጋላችሁ፣ ትናገራላችሁ። ገባችሁ አይደለም? የአንድ ደቂቃና የአንድ ሴከንድ ዋጋ አላትኝና በሐይሚና በቡራ መካከል ይሄ ነገር እንዲፈጠር የሆነው ሐይሚዬ በጊዜው ስላልተናገረችና ቡራም ደግሞ ትቷ ስለሄደ ነው። ሌሊቱ ሙሉ አልተኛሁም አለ ቡራም። ይሄ ነገር ደግሞ ማለት ለሰው ልጅ ለሀሳቡ ለሚሮ ምን እንደሚያስተላልፍ ይገባቸዋል። መጀመሪያ ቡራ ላይ የተናገራቸው ነገሮች በትኩረት ከሰማችሁ ማለት ነው፣ በጣም ከባድ መልእክቶች ነው ያስተላለፈው። ሶሪ እና ያ ነገር እንዲፈጠር ያደረገው ምንድን ነው? ወደዛው ሀይሚዬ ወደዛው አለመናገሯ ማለት ነው። የሰው ልጅ እኮ በነገራችን ላይ ማለት ነው አንዳንድ ነገሮች ሊበላሹ ይችላሉ። ግን ከዛ በላይ እናንተ ሰላም ስታጡ፣ እንቅልፍ ስታጡ፣ የሆነ ቴንሽን ስትሆኑ በጣም ከባድ ነው። ላሚሯችሁም እንደዚሁም ጭንቀት ነው ሊለቅባችሁ የሚችለውኝ እና ምን ለማለት ፈልጌ ነው ሀይሜን ብትሆኝ በመካከላችሁ ሌላ አራተኛ ሶስተኛ በጣም ብዙ ሰዎች ከምታስገቡ እነሱ ፌመስ ታዋቂ ናቸው። በጣም ብዙ ሰው ያወራል፣ ከአሜሪካ በሉ፣ ከዱባይ ከተለያየ ሀገር እነሱን ያወራል። ገባችሁ? እነዛ ሁሉ ሰዎች ማለት ነው ሀይሜና ቡራ እንዲለያዩ የሚፈልጉ ሰዎች፣ እነዛ ሁሉ በሚዜ ሲያጨናንቁ ማለት በቃ ያላስባችሁትን እንድታስቡ ነው የሚያረጋችሁ። ቡራ ሲናገር የነበረውን ስሰሙት እንደዛ ነው የሚያረጋችሁ፣ ያላስበውን ሀይሜን በስስት ነው የምወዳት፣ የራሴ ናት፣ እንደ ራሴ ነው የምወዳት ግን እሷ ያን ነገር ስታረግ ሰዎች የሚጽፉልኝ ሜሴጅ ሳይ እኔ ጥፋተኛ ነኝ ወይ እኔ ራስ ወዳን ነኝ ወይ እኔ ለሀይሚ አናስብም ወይ የሚለው ሀሳብ ወደ እኔ እንዲመጣ ሆነ ያለ ነበር። ገባችሁ። አንድ ሰው የሆነ ነገር የሆነ ቃላት ሊናገር ይችላል። ለሱ ቀላል ነው ሲናገረው፣ ግን እዛ ሰውዬ ጋር ሄዶ የሚሰጠው መልእክት የሚያስተጋባው መልእክት ለዛ ሰውዬ እራሱን በራሱ እንዲጠራጠር ያደርገዋል። ገባችሁ አደለ እና ፕራንክ መዋልም ማደርም የለበትም፣ ሀይ ብዬ ከዚህ በኋላ መማር አለብሽ ቡራም ብያለ ነበረ። ፕራንክ አታርጊ ሳይሆን ፕራንክ አድርግኝ ግን መዋል ማደር የለበትም። በመሀከላችን ክፍተት መፈጠር የለበትም ብሏል። እንግዲህ ልጁ ቆንጆ ተዋናይ ወቶታል። ቆንጆ ሀይሚ፣ ይህን ጭንቅንቅና ያደረጋት ሀይሚ ቆንጆ፣ ቁልጭ ቁልጭ ያለች ምን ማድረግ እንዳለባት ራሱ ግራ ነው የገባት። እና ይባስ ደግሞ እሷን ግራ ያጋባት። ኖርማል እኮ ነው። በእርግጥ ራት ማለት በጣም ከባድ ነው፣ ግን የሆነ ሰው አደንቃችኋለሁ፣ ምሳ ልጋብዛችሁ ቢል ኖርማል ነው። ግን የብሩክ የማቀጣጠል ነው። እሷን በጣም ያስደነግጣት ለማንም ቡራ ይመድህ። ብድር በምድር ከፍለሃል። ብድርን ከዚህ በኋላ አረጋጋው ወንድሜ።